ሞታ አላት እኔ አካምስት ሺህ አሳልፈኝ ካልቀጣኋት ሱቅ ነው እምልካት። ሱቅ አንተ ጋር ዕቃ ገዝተሽ ነይ ነው የምልሀት

ዳይብ ወንድም ወንድ ነው። ወንድም ረጅም ቀን ያሳለፍኩት ፊቴ ወርዶ ነበር። አንቺ እንትናን እግዚአብሔር ሰይዶ ማርሻል መስዬ ነበር። እግዚአብሔርን ፊቴ ዝንበይ አንቺ አህመድን ስታመሰግኛል ነበር። አህመድ አንድ ቀን ሰጥቶኛል።

ለምን ሞንኖ አልቀጣም ሲሪየስ ነገር ነው ማርያም አንተ ስለወክረ ውጭ ይህ ሰውዬ ባለበት ቦታ ራሱን መቀመጥ እ እንደሚዘገኝ ነኝ ብታውቅ ከወንበሬ ከወንበር ሳትነሽ ይቀጣሻለሁ እጅ በጆሮ ኧረ አይደለም ቆይ ቤስት ኦፍ ስሪ ሳሸንፍሽ ነው ግን ሊሆን የሚችለው ቅጣትሽ ከወንበር ሳትነሽ ዘ ፈርስት ፓኒሽመንት ዊል ቢ ማ አምስት ሽግ ዩ ራይት። ምን ታደርጊያለሽ ይመስለሽ? እንትን ኩላለሽ፣ የእሱን ስም ጻፊልት ሬ ኖ እንደዛማ ልቀጣም ብለሽኛል። እኔ የምልሽን ትስያለሽ። እኔ የምልሽን እኮ ነው የምጽፈው፣ ነገር የምጽፈው ጽሑፍ አይደለም፣ ስዕል ነው። ፓራላል መስመሮች ታውቂያለሽ ወይ? ትይዩ መስመሮች ምን አይነት ጂኦሜትሪ ተምረሽ አታውቂም? ልጅ እያለሽ አራተኛ ክፍል መጨረሻ ሂሳብ ምናምን፣ ፓራላል ላይኖች እንዲህ መሄዱ፣ ኦኬ፣ እንደዚህ እሺ፣ እኩል መሄዱ ከዛም በኋላ እዚህ ጋር ጫፉ ላይ ቀስት ታደርጊያለሽ ማለት ነው። አላደረገ ምንድን ነው እኔ? ምግቢ፣ ቆንጆ ምግቢ። ሰው አንድ ሰው ዘፈን ሁለተኛ ከዛን ዘፈን ስከፍት ትጨፍሪያለሽ፣ ባንገትሽም ቢሆን ባንገትሽ ትጨፍሪያለሽ። እንዴ እንዴ ትግርኛ እኔ ከፍትልሽ አለ። ከዛስ ትሪፕል ላይ ቀየርኩት። ፊልተር ምናምን ይቀጣሉ አሉ። አይ ፊልተር አለም። ሶስተኛ ቅጣት ደግሞ ጥያቄ ጠይቅሻል። ያ ሊዲያ ያ ሩኔ ሩኬ ሚም ትልቅ ግን ዳይቦ ሶስቱን <sum> እሷ ህይወት ራሱ ሙድ የያዘባት አይደል እንዴ ማሪ ነው ሙዲ አላውቅም አይ እኔ እነሱ ታም አታውሪ በቃ ሰው እንድታወሪ ያለ ነው ለታች ደሞ ሁሉም ጀለሴ ግን አንቺ አሁን እኔ ጨፍርሽ አንገትሽ እያንቀሳቀስሽ እንደሆነ ሙድ ሲያዝኩ መጀመሪያ ፕሮቶኮል የሚባል ነገር አለ ለምሳሌ የምን አንድ ቀስት ስሪያል ከአንደኛ ሁለተኛ ለስዕል መሳል። ሁለተኛ ሁለተኛ ከአንገት በላይ ትደንሻለሽ ዘፈን ስከፍትልሽ። ያ ሶስተኛ ሶስተኛ ደግሞ ሶስት ጥያቄዎች ጠይቅሻለሁ እደንሳለሁ። እንግዲህ ጥያቄ አሁን ደበረሽ። ለምንድን ነው የምትከፍልሽ? እርስ በእርሳችሁ ምን እንደገባችሁ አላቅም። እሱ እናንተ ጨርሱ። እ ከኖርማል ነገር ወጣ ያለው ጉድ እሷ አላርግ እኔ አንድ የሚያዝሽ ነገር ኪዲን እኔም ወዳታለሁ። ስለዚህ ኪዲ አንቺን እንድትናገር አልፈቅድልሽም። አንቺን ደግሞ እሷ እንድትናገር አልፈቅድልሽም። ጉዲያዘች ስትል ነዋ ድን ጉድያዘቻር ለሚ ያልኩ